ሰላም ጤና ይስጥልኝ፣ እንደምንቆያችሁ ውድ አድማጮቻችን። ይህ ፋስት ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊ መረጃዎችን ይዤላችሁ ቀርብ ያለው ላቪያና ኢንዞ ፈርናንዴስ ጉዳት እንዳጋጠማቸው ይታወቃል። የሁለቱ የቼልሲ የመሀል ክፍል ተጫዋቾች የጉዳት ሁኔታን እንመለከታለን። የቼልሲ ወሳኝ ተጫዋች የሆነው ኮል ፓልመር በጥሩ ሁኔታ ላይ ይገኛል። ፓልመር መቼ በትክክል ወደ ጨዋታ ይመለሳል የሚለውን ጉዳይ እንመለከታለን። የቼልሲ የተከላካይ ክፍል ተጫዋች የሆነው አሌክስ ዲሳሲ ወደ ቼልሲ ዋናው ክለብ መቀላቀል አለበት የሚሉ ድምፆች እየተበራከቱ ነው። የዲሳሲን ወቅታዊ ሁኔታን እንመለከታለን። እንደዚሁም ስለ ጋርናቾ ስለ ስቲቫ ዊሊያን የምነግራችሁ ነገር ይኖራል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በፊፋ የሀገራት ጨዋታ ምክንያት እንግዲህ የእንግሊዝ ፕሪምየር ሊግ ለቀጣዮቹ 15 ቀናት የሚቋረጥ ይሆናል። የቼልሲ በርካታ ተጫዋቾች ለየሀገሮቻቸው በየሀገሮቻቸው ጥሪ ተደርጎላቸው ወደ የሀገሮቻቸው ተጉዟል። ከተለያዩ ሀገራት ለሚያደርጉት ጨዋታ ማለት ነው። ኔቶ ፔድሮ ኔቶ ወደ ፖርቹጋል አምርቷል። ሪሲ ጀምስ እንደዚሁ ከእንግሊዝ ብሔራዊ ቡድን ጥሪ ቀርቦለት የእንግሊዝ ብሔራዊ ቡድንን ተቀላቅሏል። እንደዚሁም ሞይሰስ ካይሴዶ እንደዚሁ ከኢኳዶር ጥሪ ቀርቦለት የኢኳዶር ብሔራዊ ቡድንን ተቀላቅሏል። የብራዚል ብሔራዊ ቡድን የተቀላቀሉ የቼልሲ ተጫዋቾችን ስንመለከት አንድሬ ሳንቶስ፣ ስቲቫኦ፣ ዊሊያን ና ጆ ፔድሮ እንደዚሁ ጥሪ ተደርጎላቸው የብራዚል ዋናውን ብሔራዊ ቡድን ተቀላቅለዋል። የፈረንሳይ ብሔራዊ ቡድን ስንመለከት ማሉ ጉስቶ ጥሪ ተደርጎለት የፈረንሳይ ብሔራዊ ቡድን ተቀላቅሏል። እንደዚሁም ሌሎች በርካታ ተጫዋቾች ለምሳሌ ፊሊፕ ጆርጊንሰን እንደዚሁ ለዴንማርክ ብሔራዊ ቡድን ጥሪ ተደርጎለታል። እንደዚሁም ለስዊድን ከ21 ዓመት በታች ጀነስስ አንትዊ የተባለ የቼልሲ ወጣት ተጫዋች እንደዚሁ ጥሪ ተደርጎለት ለስዊድን የሚጫወት ይሆናልና በርካታ እንግዲህ የቼልሲ ተጫዋቾች በየሀገሮቻቸው ጥሪ ተደርጎላቸው እንግዲህ ወደየሀገሮቻቸው አምርተዋል። ለእንግሊዝ ብሔራዊ ቡድን ከ21 ዓመት በታች የቼልሲ ወሳኝ የመሃል ክፍል ተከላካይ የሆነው ጆፍ ጆ ቾምፖንግ ጂሚ እንደዚሁም ጆርጅ እንደዚሁ ጥሪ ተደርጎላቸው ለእንግሊዝ ከ21 ዓመት በታች ብሔራዊ ቡድን የሚጫወቱ ይሆናል። እንግዲህ አብዛኞቹ የቼልሲ ተጫዋቾችን ስንመለከት በየሀገሮቻቸው ጥሪ ተደርጎላቸው ወደዛው አምርተዋል። እንግዲህ ከ15 ቀናት በኋላ ተመልሰው ለቼልሲ የቼልሲን ቡድን የሚቀላቀሉ ይሆናል። በቼልሲ ቤት እንግዲህ የጉዳት ዜናዎች መሰማታቸውን ቀጥሏል። ከዚህ በፊት በርካታ ተጫዋቾች በጉዳት ላይ እንደነበሩ የምናውቀው ነው። እነ ኮልዊል፣ እነ ዳሪዮ ሶጎ፣ እነ ፓልመር ጉዳት ላይ እንደሆኑ ይታወቃል። አሁንም ጊዜ በተጨማሪነት እንግዲህ ሌሎች ተጫዋቾችም የቼልሲ ጉዳት ሂስትሪን ተቀላቅለዋል ብሎ መናገር ይቻላል። ከዛ ውስጥ እንግዲህ በቀዳሚነት የምናገኘው ተጫዋች ላቪያን ነው በቼልሲ ቤት ተደጋጋሚ ጉዳትን ከሚያስተናግዱ ተጫዋቾች መካከል ላቪያን ቀዳሚው ነው ብሎ መናገር ይቻላል እና አሁንም እንግዲህ ላቪያ እንግዲህ ጉዳት አጋጥሞት ለአንድ ወር እና ከዛ በላይ ከሜዳ እንደሚርቅ ነው የተዘገበው። ይህ እንግዲህ የ21 ዓመት ተጫዋች ቼልሲ በአዘርባጃን ከካረባ ከተባለ ክለብ ጋር ሁለት ለሁለት ባጠናቀቀበት ጨዋታ ላይ በቋሚነት ተሰልፎ ተጫውቶ ነበረ። ገና አራተኛው ደቂቃ ላይ ነበረ እንግዲህ ጉዳት አስተናግዶ በሞሰስ ካይሴዶ ተቀይሮ የወጣውና። አሁን ላይ እንግዲህ ሐኪሞች ባደረጉለት ምርመራ እንግዲህ ወደ ቼልሲ ሜዳ ለመመለስ ከአንድ ወር በላይ እንደሚፈጅበት ነው እየተነገረ የሚገኘው። እንግዲህ በርካታ ጊዜ በመጎዳት ይታወቃል። ይህ ተጫዋች እንግዲህ ቼልሲ ከሳውዛምፕተን በ53 ሚሊዮን ፓውንድ ነበረ በ2023 ያስፈረመው እና ነገር ግን ለቼልሲ ከፈረመበት ጊዜ አንስቶ እንግዲህ ተደጋጋሚ ጉዳቶች በማስተናገድ የሚስተካከለው ተጫዋች የለም። እንግዲህ በአጠቃላይ ለቼልሲ ያደረጋቸው ጨዋታዎች 29 ጨዋታዎችን ላይ ብቻ ነው እንግዲህ በጉዳት ምክንያት መሰለፍ የቻለው። በዚህ ጨዋታ እንግዲህ 88 ጨዋታዎች በጉዳት ምክንያት አምልጠውታል። ሮሞ ላቪያን እንግዲህ ቼልሲ ካስፈረመው ኦልሞስት ሁለት ዓመት ተኩል የሆነው ነው። በዚህ ሁለት ዓመት ተኩል ጊዜ ውስጥ ለቼልሲ ግልጋሎት መስጠት የቻለው በ29 ጨዋታዎች ብቻ ነው። እንደነገርኳችሁ 88 ጨዋታዎች እንግዲህ በጉዳት ምክንያት አምልጠውታል። ይህም የሆነው እንግዲህ ቼልሲ በተደጋጋሚ እንዳይጎዳ ጥንቃቄ እያደረገለት፣ እንደዚሁም ጥቂት ደቂቃዎችን ብቻ እንዲጫወት እያደረገ ልጁን ለመታደግ ቼልሲ በተደጋጋሚ ሞክሯል። አሰልጣኝ ኢንዞ ማሪስካ ባለፈውም እንደተናገሩት ልጁን ከጉዳት ለመጠበቅ በርካታ እርምጃዎችን ወስደናል፣ ጥቂት ጨዋታዎችን በማጫወት ጥቂት ደቂቃዎችን እያጫወተ እንደዚሁም ቀይረን እያስገባን ልጁ እንዳይጎዳ ጥረት አድርገናል። ነገር ግን አልተሳካም። አሁንም ጉዳት አጋጥሞታል ስለዚህ ምንም ማድረግ አንችልም፣ ሲሉ ነበረ አሰልጣኝ ኢንዞ ማሪስካ የተናገሩትና አሁን ላይ እንግዲህ በተደረገለት ምርመራ ያጋጠመው ጉዳት ለአንድ ወርና ከዛ በላይ ከሜዳ እንደሚያርቀው ነው የተዘገበው። በዚህ መሰረት እንግዲህ ቼልሲ በቀጣዮቹ ሳምንታት ከፊፋ የሀገራት ጨዋታ መልስ ከበርንሌ ከአርሰናል፣ ከባርሴሎና፣ ከሊድስ፣ ከበርንማውዝ የሚያደርጋቸው ጨዋታዎች ላይ ላቪያ እንደማይሰለፍ ነው የተረጋገጠው ማለት ነው። እንግዲህ ላቪያ ቼልሲ በ 53 ሚሊየን በሚባል እንግዲህ ትልቅ ዋጋ ነው ከሳውዝ አምፕተን ያስፈርሙት የነበረው። ሊቨርፑል ሊያስፈርመው እንደነበር ይታወቃል። ነገር ግን ቼልሲ ባለቀ ሰዓት ጣልቃ ገብቶ እንግዲህ ከሊቨርፑል ነጥቆ ነበረ ያስፈርመው። የመሀል ክፍሉን በሚገባ ይመራልኛል ብሎ አስቦ ነበረ። ነገር ግን ተደጋጋሚ ጉዳት በማስተናገዱ ምክንያት ለቼልሲ ተገቢውን ግልጋሎት እየሰጠ አይደለም እና እንግዲህ በቀጣይ ላቪያ የላቪያ ሁኔታ በምን መልኩ በቼልሲ ቤት ይቀጥላል የሚለውን አብረን የምንመለከት ይሆናል። ሌላው ኢንዞ ፈርናንዴስ ጉዳት እንዳስተናገደ ነው እንግዲህ የተገለጸው። ቼልሲ ወልቭሰን 3 ለ0 ባሸነፈበት ጨዋታ ላይ ተሰልፎ ድንቅ እንቅስቃሴ ሲያደርግ የተመለከት ነው። ኢንዞ ፈርናንዴስ ጨዋታው ካለቀ በኋላ ምንም እንኳ ጨዋታው ላይ ጉዳት ባያስተናግድም ከጨዋታው በኋላ እግሩ ከፍተኛ ጉዳት እንደተሰማው እንደዚሁም ከዚህ በኋላ ለአርጀንቲና ብሔራዊ ቡድን መጮት እንደማይችል አሳውቆ እንግዲህ ከአርጀንቲና ብሔራዊ ቡድን ስብስብ ውጭ ሆኗል። አሁን ላይ ህክምና እየተደረገለት እንደሆነ ነው የተገለጸው። ለቀጣዮቹ 15 ቀናት እረፍት ያደርጋል። ነገር ግን ከዛ በኋላ ባሉ ቼልሲ ከበርንሌ፣ ከአርሰናል በቻምፒየንስ ሊጉ ከባርሳ በሚደረጉ ጨዋታዎች ላይ ግን የመሰለፍ እድል እንደሚኖረው ነው የተናገረው። እራሱም እንግዲህ እንደተና የተናገረው ከሆነ አሁን ላይ እረፍት ያስፈልገኛል፣ ህክምናን መከታተል አለብኝ፣ የጉልበት ጉልበቴ ላይ ጥሩ ስሜት አይሰማኝም ሲል ተናግሯል። እንግዲህ ከዚህ በፊት አርጀንቲና ብሔራዊ ቡድን ተሰልፎ ባጋጠመው ጉዳት ውድድሩን አቋርጦ ወደ ስታንፎርድ ብሪጅ ተመልሶ እንግዲህ መጫወቱ የምናስተውለው ነው። አሁንም እንግዲህ አርጀንቲና ከአንጎላ ብሔራዊ ቡድን ላለባት ጨዋታ ጥሪ ተደርጎለት ነበር። ነገር ግን ባጋጠመው የጉልበት ጉዳት ምክንያት አልችልም፣ ህክምና መከታተል አለብኝ ብሎ በስታንፎርድ ብሪጅ መቅረት ችሏል። በቼልሲ የልምምድ ማዕከል እንግዲህ ባሉ ዶክተሮች እየታገዘ ህክምናውን እየተከታተለ እረፍት እንደሚያደርግ ነው የተገለጸው። ሌላው የኮል ፓልመርን ሁኔታ እንመልከት። እንግዲህ ኮል ፓልመር በጥሩ ሁኔታ ላይ እንደሚገኝ ነው የተነገረው። አሰልጣኝ ኢንዞ ማሪስካ ይህንንም አረጋግጧል። በጥሩ ደረጃ ላይ ጤንነቱ ከቀን ወደ ቀን ፍፁም እየተሻሻለ መጥቷል። ስለዚህ በቀጣዮቹ በሚኖሩ ጨዋታዎች ላይ የምንመለከተው ይሆናል ሲሉ ተናግሯል። እንግዲህ ከፊፋ ሀገራት ጨዋታ መልስ እንግዲህ ቼልሲ ከበርንሊ በሚያደርገው ጨዋታ ላይ ተቀያሪ ወንበር ላይ ተቀምጦ ጨዋታውን እንደሚመለከት ነው እየተነገረ የሚገኘው። ነገር ግን ከዛ በኋላ ከአርሰናል ጋር በሚኖረው ጨዋታ ላይ በቋሚነት እንደሚሰለፍ ነው በርካታ መገናኛ ብዙሃን እየዘገቡ የሚገኙት። ከዛም በኋላ ባሉ ከባርሴሎና በሚደረገው ጨዋታ እንደዚሁ ቋሚ ተሰላፊ ሆኖ እንደሚገባ ነው እየተገለጸ የሚገኘው። ይሄ ለቼልሲ ደጋፊዎች እጅግ ትልቅ ዜና ነው ብሎ መናገር ይቻላል። ኮል ፓልመር እንግዲህ በዚያ ት ተደጋጋሚ ጉዳት ማስተናገዱ የምናውቀው ነው። በዚህ ሲዝን በዚህ ዓመት አራት ጨዋታዎችን ብቻ ነው ለቼልሲ ማድረግ የቻለው እና ጉዳትን በማስተናገዱ ምክንያት በርካታ ጨዋታዎች አምልጠውታል። ነገር ግን አሁን ላይ እንግዲህ አገግሞ ከኢንተርናሽናል ከፊፋ የሀገራት ጨዋታ መልስ ቼልሲ በሚያደርጋቸው ጨዋታዎች ላይ በቋሚነት እንደሚሰለፍ ነው እየተገለጸ የሚገኘው። የፓልመር መመረስ ለቼልሲ ደጋፊዎች፣ ለአሰልጣኝ ዞ ማሬስካ ትልቅ እፎይታ የሚሰጥ ነው። ምክንያቱም ቼልሲ ከፊት ለፊቱ ከበባድ ጨዋታዎች ይጠብቁታል። በተለይ የሊጉ መሪ ከአርሰናል ጋር በሚያደርገው ጨዋታ ቼልሲ የፓልመርን ግልጋሎት የሚያገኝ ከሆነ በእጅጉ በእጅጉ አስደሳች ነው ብሎ መናገር ይቻላል። እንደዚሁም ከባርሴሎና የአውሮፓ ሻምፒየንስ ሊግ ጨዋታ አለበት። እንደዚሁም ሌሎች ወሳኝ ጨዋታዎች አሉበት እና የፓልመር መመረስ በእጅጉ ቼልሲን እንደሚጠቅም ግልጽ ነው። ሌላው የዲሳሲን ጉዳይ እንመልከት። የቼልሲ የቼልሲ ተከላካይ እንግዲህ የሆነው ዲሳሲ በአሰልጣኝ ኢንዞ ማሬስካ አትፈለግም ተብሎ ከቼልሲ ዋናው ቡድን ጋር ልምምድ እየሰራ አይደለም። እንደውም አሁን ላይ ከቼልሲ ቢ ቡድን ጋር የቼልሲ ቢ ቡድንን ተቀላቅሎ እየተጫወተ ይገኛል። ባለፈው ሳምንት እንግዲህ ቼልሲ ሬዲንግን አራት ለአንድ ባሸነፈበት ጨዋታ የቼልሲ ቢ ቡድን ወጣት ቡድን ማለት ነው። አራት ለአንድ ባደረገው ጨዋታ ላይ ተሰልፎ ድንቅ እንቅስቃሴ ሲያሳይ ተመልክተነዋል። የቢ ቡድንን በአምበልነት እየመራ ወደ ሜዳ ገብቶ ድንቅ እንቅስቃሴ አሳይቷልና የእሱን እንቅስቃሴ የተመለከቱ በርካታ የቼልሲ ደጋፊዎች አሰልጣኝ ዞማሬስካ አሁን ያለባቸው የተከላካይ ክፍል ለመቅረፍ ዲሳሲን ወደ ዋናው ክለብ አምጥተው ትሬኒንግ አሰርተው የቼልሲን በቼልሲ የተከላካይ ስፍራ ላይ ማሰለፍ እንዳለባቸው ብዙዎች እያሳሰቡ ይገኛሉ። የስፖርት ተንታኞች ይህንንም በእጅጉ እያስተጋቡት ነው። እና ቼልሲ የተከላካይ ችግር አሁን ላይ እንዳለበት ይታወቃል። ስለዚህ ዲሳሲን እንደ አማራጭነት ቢጠቀመው የተሻለ ነው የሚሉ ድምጾች እየበረከቱ ነው ዲሳስ እንግዲህ ሞናኮ ላይ ያለ ድንቅ እንቅስቃሴ ሲያሳይ እንደነበረ የምናስተውለው ነው። በተለይ ከባዲያሺሌ ጋር የነበረው ጥምረት፣ የተከላካይ ክፍላቸውን የሚመሩበት መንገድ አስደናቂ ነበረ። ቼልሲ ይህን ተመልክቶ ነበር እንግዲህ 38.5 ሚሊዮን ፓውንድ በማውጣት ነበረ ከሞናኮ ማስፈረም የቻለው ዲሳሲን ቀጥሎ እንደዚሁ ባዲያሺሌን እንደዚሁ ሁለቱንም ተጫዋቾች እንግዲህ በማስፈረም የቼልሲን የተከላካይ ክፍል ይመራሉ ብሎ አስቦ ነበር። ነገር ግን ዲሳሲ ብቃቱ ያን ያህል እንግዲህ ማሻሻል ባለመቻሉ በአሰልጣኝ ኢንዞ ማሪስካ አትፈልግም ተብሎ በውሰት ለአስቶንቪላ ተሰጥቶ ነበረ። ከዛ በኋላ እንደገና ተመልሶ መጣ። ከዛ በኋላ እንግዲህ ቼልሲ በሚገባ ሊጠቀምበት አልቻለም። እንደዚሁም በውሰት ለመስጠት ሞክሮ ነበረ ቼልሲ ለዌስትሃም፣ ለሰንደርላንድ እንደዚሁም ለበርን ማውዝ በውሰት ለመስጠት ሞክሮ እንደዚሁም ልጁ ፍቃደኛ ሳይሆን ቀርቶ አሁን ላይ እንግዲህ ያለ ልምምድ ቆይታ እያደረገ እንደዚሁም አልፎ አልፎ ደግሞ ለቼልሲ ቢ ቡድን ለወጣቶች ቲም እየተጫወተ ይገኛል እና ነገር ግን ቼልሲ አሁን የተከላካይ ክፍል በእጅጉ እየተፈተነ ስለሆነ ወደ ዋናው ቡድን ተቀላቅሎ ለቼልሲ ግልጋሎት መስጠት አለበት የሚሉ ድምጾች እየበረከቱ ነው። አሰልጣኝ ኢንዞ ማሪስካ እንግዲህ ይህን ተጫዋች ወደ ተከላካይ ስፍራ አምጥቶ ያሰልፉታል የሚለውን ጉዳይ የምንመለከት ይሆናል። ሌላው የአሌሃንድሮ ጋርናቾን ጉዳይ እንመልከት። እንግዲህ ቼልሲ ከወልቭዝን 3 ለ 0 ባሸነፈበት ጨዋታ ላይ ድንቅ እንቅስቃሴ እንዳሳየ የምናስታውሰው ነው። በተለይ ሁለት ያለቀላቸው ኳሶችን ለቼልሲ ተጫዋቾች እንግዲህ አመቻችቶ በማቀበል ጎል እንዲሆኑ በማስቆጠር ጎል እንዲቆጠር በማድረግ ረገድ ከፍተኛውን ሚና የተጫወተ ተጫዋች ነው። ከዛ በኋላ በርካታ አድናቆቶች እየጎረፉለት ይገኛሉ። የቀድሞ የቼልሲ ተከላካይ የሆነው ጆን ቴሪ ጋርናቾን ከወደሱ ተጫዋቾች ሀገሮች መካከል አንዱ ነው። እኔ እንደ ተከላካይ ሁኝ የሳስበው ፍጥነቱ ያስፈራኛል ሲል ተናግሯል። እንደዚህ አይነት የክንፍተ ፈጣን የክንፍተ ጫ ቼልሲ ማግኘቱ በእጅጉ በእጅጉ ቼልሲን ተጠቃሚ ያደርገዋል ሲል ሀሳቡን ገልጿል። እና አሌሃንድሮ ጋር ናቸው እንግዲህ አሰልጣኝ ዞ ማሬስካ እንደዚሁም ሌሎች የስፖርት ተንታኞች ከፍተኛ አድናቆትን እየሰጡት ይገኛሉ። ሁለት አሲስት ማድረግ ችሏል። እንግዲህ ለማንቸስተር ዩናይትድ አንድ ሲዝን ሙሉ 36 አንድ አመት ሙሉ ተጫውቶ እንግዲህ ሁለት አሲስት ነው ማድረግ የቻለው። ለቼልሲ ግን ገና በስድስት ጨዋታዎች ሁለት አሲስት ማድረግ ችሏል እና ከዚህ በኋላም እንዲህ ተጨማሪ እድሎች የሚሰጡት ከሆነ ለቼልሲ ትልቅ ግልጋሎት ይሰጣል ተብሎ ይጠበቃል። እንደዚሁም የ11ኛ ሳምንት የሳምንቱ ምርጥ ተጫዋች እጩ ዝርዝር ውስጥ ተካቷል። እንግዲህ ወደ 10 የሚጠጉ ተጫዋቾች ለ11ኛው ሳምንት የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋችነት እጩ ቀርበው ነበረ። ከዚህ ውስጥ እንግዲህ ቼልሲን በእጩ ቼልሲ በእጩነት ያቀረበው አሌሃንድሮ ጋርናቾ ነው። እነ ዳምባላርድ እነ ቡኤዲኒያ እንደዚሁም እነ ዶኩ ቲያጎ ለእጩነት ቀርበዋልና አሌሃንድሮ ጋርናቾም ከነሱ መካከል አንዱ ሆኖ እጩ ውስጥ ቀርቧልና ምን ያህል እንግዲህ በ11ኛ ሳምንት የእንግሊዝ ፕሪምየር ሊግ ትልቅ ብቃት እንዳሳየ የሚታወቅ ነው እና ልጁ ከዚህ በኋላ ብቃቱን የሚያሻሽል ከሆነ፣ ትሬኒንግ ቦታ ላይ የሚያሳየውም እንደዚሁ እንቅስቃሴዎቹ መልካም የሚሆኑ ከሆነ፣ እንደዚሁም አሰልጣኝ ዞ ማሪስካ ቋሚ የመሰለ ፍድል የሚሰጡት ከሆነ ለቼልሲ ከዚህ በላይ ግልጋሎት ይሰጣል ተብሎ ይታሰባል። ሌላው የኢስቲቫኦ ዊሊያን ጉዳይ እንመልከት። እንግዲህ ይህ ተጫዋች ያለው የማርኬት ቫሊዩ በጣም እየጨመረ መጥቷል። እንግዲህ የኳስ ትንተና ላይ በመስራት የሚታወቀው ሲአይኢኤስ የተባለ ፉትቦል ኦብዘርቫቶሪ ቫሊዌሽን የሚያደርግ ስለ ኳስ ትንተና የሚሰራ ትልቅ ተቋም ምንድን ነው የኢስቲቫኦ ዊሊያንን አሁን ላይ ቢሸጥ ምን ያህል ያወጣል የሚለውን ትንታኔ ሰርቶ ነበረ እና አንድ መቶ 4 ሚሊዮን ፓውንድ ሊያወጣ ይችላል ሲል ግምቱን አስቀምጦ ተገኝቷል። እንግዲህ ላሚን ያማልን በአንደኛ ደረጃ ትልቅ ቢሸጥ ትልቅ ገንዘብ ያወጣል ብሎ ያስቀመጠው ተጫዋች ነው፣ ከወጣቶች ማለት ነው። እንደዚሁም ስቲቫኦ ዊሊያንን 104 ሚሊየን ፓውንድ 104 ሚሊየን ዩሮ ቢሸጥ ያወጣል ሲል አስቀምጦታል። ና ይሄ ለልጁ ትልቅ መነቃቃትን የሚፈጥር ነው ለቼልሲ ክለብም በጣም ግዢው አዋጭ ነው ብሎ መናገር ይቻላል። ምክንያቱም ቼልሲ ከፓልሜራ ሲያስፈርመው በ29 ሚሊዮን ፓውንድ ነው፣ እንደዚሁም እንደ ሁኔታው ብቃቱ እየታየ እስከ 55 ሚሊዮን ድረስ ቼልሲ ለፓልሜራስ የመክፈል ግዴታ ገብቶ ነው ያስፈረመው እና አሁን ላይ እንግዲህ ቢሸጥ 104 ሚሊዮን ፓውንድ እስከ ማውጣት ደርሷል ሲል ነው የተነገረው። ይህም ስቲቫኦ ዊሊያን ምን ያህል ብቃቱ በየቀኑ እየተሻሻለ እንደሆነ የሚያሳይ ነው። እንግዲህ አሰልጣኝ ዞ ማሪስካም የስቲቫኦ ዊሊያንን ብቃት መስክረው አሁን ላይ ከ100 ሚሊዮን ፓውንድ በላይ የሚያወጣ ተጫዋች ነው ሲሉ መስክረውለታል። እና የአሁን ላይ ስቲቫኦ ዊሊያን እንደዚሁ የሚያሳየው ብቃት አስደናቂ ነው። በጊዜ ወደ ጊዜ እየተሻሻለ ነው ብሎ መናገር ይቻላል። እንደዚሁም በርካታ ደጋፊዎች፣ የስፖርት ተንታኞች ወደ ቋሚ አሰላለፍ መመለስ እንዳለበት እየተናገሩ ነው። እንግዲህ በተከታታይ በቋሚነት እየተሰለፈ አይደለም፣ ተቀይሮ እየገባ ነው በብዛት ጨዋታዎች ላይ የምንመለከተው ነገር ግን ተቀይሮ በገባባቸው ጨዋታዎች ላይ የሚያሳየው ድንቅ ብቃትን የተመለከቱ በርካታ ሰዎች አሰልጣኝ ኢንዞ ማሬስካ የቋሚን በየጨዋታዎች ላይ የቋሚነት እድል መስጠት አለባቸው እያሉ እየተናገሩ ይገኛሉ። እንግዲህ ይህ የሚያሳየው እንግዲህ ልጁ ምን ያህል ከጊዜ ወደ ጊዜ እየተሻሻለ እየሄደ እንደሚገኝ ነው። እንግዲህ በቀጣይ በኮንሲስተንቲ በቀጣይነት ብቃቱን በዚህ መልኩ የሚያሳይ ከሆነ በቋሚነት ለቼልሲ የማይሰለፍበት ምንም ምክንያት አለ ብዬ አላስብም። እንግዲህ በቼልሲ ቤት የነበሩ ወቅታዊ ዜናዎች ይህን ይመስላሉ። ስለነበረን ቆይታ እጅግ አድርጌ ያመሰግናለሁ። መልካም ጊዜ።